እሺ ተመልካቾች እንዴት ናችሁ? አንድ ዜና ወጥቷል። እሱ ምንድን ነው? ኢትዮጵያ የቻይና ያለባትን እዳ ቢያንስ ግማሹን በዩዋን ከዶላር ይልቅ በዩዋን ለመክፈል ንግግር መጀመሪያውን የሚያሳይ ዜና ወጥቷል። ኦፊሻሊ በሁለቱ መንግስታቶች ዜናው አልወጣም፣ ነገር ግን ንግግር መጀመሪያቸው ዜናዎችን ተመልክቻሉ። ስለዚህ ይሄ ምን ማለት ነው? እዳን የተወሰነውን በዶላር የነበረ እዳ በተወሰነ በዩዋን መለወጥ ማለት ምን ማለት ነው የሚለውን ሀሳብ ልሰጣችሁ ፈልጊያለሁ። ደግሞ ይሄ ሁኔታ መተግበር የሚችል ነው ወይ የሚለው ሀሳብ ሰጣችኋለሁ። ደግሞ ይሄ ከሆነ ኢትዮጵያ ልታገኝ የሚችለው እድል ምንድን ነው? ለሞ ሊገጥማት የሚችለው ስጋት ምንድን ነው? ይሄ ከተሆነ ቻይና የሚኖራት እድል ምንድን ነው? ሊገጥማት የሚችለው ደግሞ ስጋት ምንድን ነው የሚለውንም አቅርብላችኋለሁ። ደግሞ የሌሎች ሀገራቶች እዚህ ኤክስፒሪያንስ ውስጥ የገቡ ሌሎች ሀገራቶች አሉ፣ እና የሌሎች ሀገራቶችን ኤክስፒሪያንስ ላቅርብላችሁ ፈልጊያለሁ። የፕሮግራማችን አጋር በብሔራዊ ባንክ ፈቃድ የተሰጠው የግል የውጭ ምንዛሬ ቢሮ የሆነው ሮሃ ፎሪክስ ነው። ሮሃ ፎሬክስ ቢሮ የተሻለ የምንዛሬ ዋጋ በገበያ ተመን ያቀርብላችኋል። ከሳንቺስ ሳር ቤትና ድሬዳዋ ባሉ ቅርንጫፎቹ እየቀረባችሁ የተሻለ ምንዛሬ ማግኘት ትችላላችሁ። በ0991 33200፣ በ0964 44333 በመደወል አገልግሎት እንድታገኙ ተጋብዛችኋል። አሁን ኢትዮጵያ ጠቅላላ ያለባት የውጭ እዳ ወደ የተለያየ ምንጭ አለ። አሁን በጣም ክሊር ዳታ ለማግኘት ስለ ኢትዮጵያ ትንሽ አስቸጋሪ ነው፣ ግን ወደ 28 ቢሊዮን ዶላር የሚሆን የውጭ እዳ እንዳለባት ያሳያል። ለዓለም አቀፍ ተቋማቶች የሚያወጡት ከዚህ ውስጥ በሁለት ምንጭ ነው። አንዳንዱ ምንጭ ላይ 41 ከመቶ ከመልቲላተራል ተቋማቶች ነው ይላል። ከወርል ባንክ፣ ከአይምኤፍ፣ ከአውሮፓ ልማት ባንክ እነዚህ ከሚባሉ ተቋማቶች ናቸው ይላል። 31 ከመቶ ደግሞ ባይላተራል ከሆነ ሀገር የወሰደችው ነው ከህንድ ሊሆን ይችላል ከፈረንሳይ ሊሆን ይችላል ከጣሊያን ሊሆን ይችላል ከቻይና ሊሆን ይችላል። ሀያ ስምንት ከመቶ ደሞ የሚሆነው ደግሞ ከግል አበዳሪዎች ሰሞኑን መነጋገሪያ የሆነው አይነት የቦንድ ብድሮች ማለት ነው። ሌላ ምንጭ ላይ ደግሞ ያየሁት የተመለከትኩ ምንድነው ከሀምሳ ሁለት ከመቶ ከ28 ቢሊዮን ውስጥ ከአይምኤፍ እና ከወርል ባንክ የተወሰደ መሆኑን ያሳያል። ወደ 28 ከመቶ ባይላተራል ከሀገራቶች የተበደረችው ነው። ወደ 2 ከመቶ እንደዚህ የቦንድ የዩሮ ቦንድ አይነቶቹ ከፕራይቬት የተበደረችውን ይላል። በደግሞ በተለያዩ ምንጮች ኢትዮጵያ ካለባት ጠቅላላ ብድር አንጻር በተለይ ከ2010 ዎቹ በኋላ ከቻይና የወሰደችው ወደ ግማሽ የሚሆነው ከቻይና እንደመጣ ያሳያል። ወደ 13.5 ቢሊዮን የሚል መረጃ አለ። ወደ 6.5 ቢሊዮን የሚል አለ። ወደ 7.5 ቢሊዮን ዶላር የሚል አለ። ኒስ ግን ወደ ሀፍ የሚሆነው ከቻይና የመጣ ነው ይላል። ስለዚህ የቻይና እዳ ትልቅ መሆኑን መጀመሪያ በግምት ክተቱ። ስለዚህ ካለባት ዕዳ መካከል ግማሹን ነው የሚለው ቁጥሮች ተቀምጠዋል፣ ግን እሱን ቁጥር እንትሆና ግማሹን በዩሃን እንዲለወጥላት ነው አሁን ንግግር ጀምራለች የሚባለው። መርሳት የሌለባችሁ ኢትዮጵያና ቻይና ከረንሲ ስዋፕ አግሪመንት መስማማታቸው አይረሳም። ምን ማለት ነው? በየራሳቸው ገንዘብ ለመገበያየት ስምነት አድርጓል። ከዩናይትድ አረብ ኤሚሬት ጋር ኢትዮጵያ እንደተስማማችው ከቻይና ጋር እንደዚ ስምምነት አላት። እሱን መጀመሪያ እንያዝ። ሁለተኛ ደግሞ መስከረም ወር አካባቢ ላይ የብሔራዊ ባንክ ገዢው በተሾሙ በጥቂት ቀናቶች ውስጥ ቻይና ሄደው የእዳ ማቃለል ሁኔታዎች ላይ ንግግር ሲያደርጉ እንደነበረም ደግሞ ማስታወስ ያስፈልጋል። እንዳውም ንግግር ሲያደርጉ የነበረው ምንድን ነው? በጣም በከፍተኛ ሁኔታ ለኢትዮጵያ ያበድረዋል ተብሎ የሚታሰበው ይሄ ኤግዚም ባንክ የሚባለው የቻይና ኤግዚም ባንክ፣ የቻይና ኤክስፖርትና ኢምፖርት ባንክ ኦፍ ቻይና የሚባለው ማለት ነው። ይሄ ባንክ የመንግስት የፖሊሲ ባንክ ነው። ኢትዮጵያ ውስጥ እንደ ኢትዮጵያ ንግድ ባንክ ቁጠሩት እና የቻይናን የውጭ ንግድ የሚያግዝ ባንክ ነው። በቅርብ ነው በ1994 የተቋቋመ ነው። ደግሞ ቻይና ያላትን የኢኮኖሚ ትብብር ለመፍጠር ደግሞ ዓለም አቀፍ ኢንቴግሬሽኖች ለመፍጠር ድንበር ዘለለ ኢንቨስትመንት ስራዎችን ለመስራት ጠቅላላ የቻይናን የውጭ ንግድ ለማሳለጥ ተብሎ የተቋቋመ ነው። ከሱ የወሰደችው ብድሮች አሉ እና አንዱ ስምምነት እና ድርድር ለማድረግ የሄደችው ከዚህ ባንክ ነው። ደግሞ ከሌላውን ባንክ ጋር ዘ ፒፕል ባንክ ኦፍ ቻይና የሚባለው አለ። የቻይና ብሔራዊ ባንክ በሉት። ኢትዮጵያ ብሔራዊ ባንክ የቻይና ብሔራዊ ባንክ እንደሚባለው ከእሱ ጋርም ንግግር ስታደርግ ነበር። ስለዚህ ፕሮሰስ ውስጥ ያለ ነው እና ግማሽ ዕዳን ወደ ዮዋን የመለወጥ ገና ገና በውይይት ደረጃ ላይ ያለ ውይይት ነው እያደረጉ ያሉት አሁን የዚህ አይነቱ ውይይት ወደ ውሳኔ ለመድረስ የምንዛሬ መጠን ጉዳይ በጣም አስፈላጊ ነው። የህግ ጉዳይ ያስፈልገዋል። የአበዳሪዎች ስምምነት በጣም ብዙ ጉዳዮችን የሚፈልግ ነው። ግን ለምን ኢሹ ይሆናል ብለን ካሰብን ኢትዮጵያ የዳ ጫና ውስጥ ነው ያለችው፣ ዓለም አቀፍ የዳ ጫና ውስጥ ነው ያለችው እና አሁን በፍጥነት የዳ ሽግሽግ የምትፈልግበት ወቅት ላይ ነች። ከአይምኤፍ ጋር ድርድር ውስጥ ነች። ከግሩፕ ሀያ ከሚባሉት ከጂ ቲዮኒ ከሚባሉት ሀገራቶች ጋር ድርድር ውስጥ ነች። ከዩሮቦንድ አበዳሪዎች ጋር ድርድር ውስጥ ነች። ስለዚህ እዳ ማሸጋሸግ የምታስብበት ወቅት ላይ ስለሆነ ይሄ ስምምነት በቀላሉ የሚታይ አይደለም። ይሄ ንግግር ጉዳዩን በምሳሌ ለማስረዳት ልሞክራው። ለምሳሌ ኢትዮጵያና ቻይና ያላቸው እድልና ስጋት ከማውራትችን በፊት ምን ማለት ነው? ለምሳሌ ኢትዮጵያ ያለባት እዳ አምስት ቢሊዮን ዶላር ነው ብለን እናስብ። ስለዚህ ግማሹ ማለት ምን ማለት ነው? ሁለት ነጥብ አምስት ቢሊየን ዶላሩን ወደ ዩዋን መለወጥ ማለት ነው። በኋላ ከየት ዩዋን ታገኛለች የሚለውን አቅርብላችኋለሁ። ስለዚህ ምን ማለት ነው? ኢትዮጵያ ለቻይና ዶላር ሳይሆን ከአሁን በኋላ የምትከፍለው ግማሹ ምን ይሆናል? ዩዋን ይሆናል። ግማሹን ዶላር፣ ግማሹን ዩዋን ነው የምትከፍለው፣ በቻይና በራሷ ገንዘብ። ቻይናም ዶላር ሳይሆን የራሷን ገንዘብ ነው በእዳ ክፍያነት ከኢትዮጵያ የምትጠብቀው። የግማሹን አምስት ቢሊዮን እዳለ 2 ሁለት ነጥብ አምስት ቢሊዮኑ በዩዋን ይከፈላል። የ2.5 ቢሊዮን ዶላሩ በዶላር ይከፈላል። 2.5 ቢሊዮን ዶላር አቻ በየዋን ይከፈላል እንደማለት ነው። ደግሞ አዲስ እዚህ ስምምነት ውስጥ አዲስ ብድር፣ አዲስ ወለድ፣ አዲስ የክፍያ ጊዜ ደግሞ መውጣቱ አይቀርም። ዶላር ብድሮ መጠበቅና ይዋንን በክፍያ መጠበቅ አንድ አይነት አይደለም። ምክንያቱም የዓለም አቀፍ ተጽዕኖም ገንዘቡ ያለው ፓወርም ስለሚወስነው ስለዚህ ለምሳሌ 2.5 ቢሊየን ዶላሩን በሰባት ነጥብ አንድ ሁለት፣ አንድ የአሜሪካ ዶላር 7.12 ዩዋን ስለሚመነዘር ማለት ነው ብናሰላው ወደ 17 ቢሊየን ዩዋን ይሆናል። ስለዚህ 2.5 ቢሊዮን ዶላሩ ምን ሆነ ሲገለበጥ ወደ 17 ቢሊየን ዩዋን ሆነ እዳዋ። ስለዚህ 2.5 ቢሊዮን ዶላር እዳና ወደ 16ና 17 ቢሊዮን ዩዋን እዳ ነው የሚኖርባት ማለት ነው ኢትዮጵያ ከተስማሙ ነው። ታዲያ አሁን የብድር ሁኔታውም ይወሰናል። ለምሳሌ ያለባት ዕዳ ከቻይና ያለባት ዕዳ በአምስት ዓመት የሚከፈል ከነበረ እዳው ዩዋን ከሆነ ምናልባት ለአስር ዓመት ሊሆን ይችላል ሊራዘም ይችላል። በዶላር ጊዜ የነበረው ወለድ አምስት ከመቶ ወለድ የሚታስበት ከሆነ ዩዋን ከሆነ መቼም ወለዱ በአምስት ከመቶ ሊቀጥል አይችልም። አምስት ከመቶ የነበረው ወደ ሶስት ከመቶ ዝቅ ሊል ይችላል። ያከፋፈል ሁኔታውም ብዙ ስምምነቶችን ይፈልጋል ጉዳዩ እሱ ነው። አሁን ታዲያ ኢትዮጵያ እንደዛ የስምምነት ውስጥ ከመጣች ምን አይነት እድል ታገኛለች የሚለውን እንመልከት። ራሱ የውጭ ምንዛር ዩሃኑንም ኬት ታገኘዋለች የሚለውን አብረን እየመለስ እንሄዳለን። አንደኛው የዶላር ጫና ነው የሚቀንሰው። ለኢትዮጵያ ለዳ ክፍያ ታውለው የነበረውን ግማሽ አሁን ቅድም የምንጠቅስላችሁ በምሳሌነት እንኳን 2.5 ቢሊዮን ዶላር በምንም ዓመት እንኳን ትክፈለው ከተባለ 2.5 ቢሊዮን ዶላር ለረጅምም ጊዜ ቢሆን የኢትዮጵያ ጫና አይደለም። ስለዚህ ዶላር ላይ ያላት ጫና ዶላር ለማግኘት ያላት ጫና ይቀንሳል ስለዚህ በዶላር የምከፍለው እዳ እየቀነሰላት ከመጣ ያንን ዶላር ለነዳጅ ለማዳበሪያ ለሌሎቹ ኢቨን ለሌሎቹ አበዳሪዎች እዳ ለመክፈያ ልትጠቀምበት ትችላለች አንድ የምታገኘው ድል እሱ ነው ኢትዮጵያ የዋን ኬት ታገኛለች ካልን ቀጥታ ከቻይና ጋር ባላት ንግድ ነው የዋንን ማግኘት ትችለው ሌላ ምንጭ የላትም ስለዚህ ወደ ቻይና ኤክስፖርት አድርጋ የሚከፈላት የዋን ይሆናል ማለት ነው ስለዚህ እሱን ዩሃን ነው የምታሰባስበው። ምናልባት ደግሞ ከቻይና የሚመጡ የውጭ ባለሀብቶች የሚመጡ ከሆነ ወደ ኢትዮጵያ ይዘው የሚመጡት ዩሃን ሊሆን ይችላል። ኢትዮጵያ ዩሃን ማጠራቀም ስላለባት፣ ማለት ዩሃን ልትሰራ የምትችለው በሱ ምክንያት ነው። ቀጥታ ከቻይና ጋር በሚኖራት የንግድ ግንኙነት ማለት ነው። ለምሳሌ አንድ ቢሊዮን ዶላር የሚያወጣ ሸመታ ከቻይና ብትሸምት ደግሞ በተመሳሳይ ወደ ቻይና የምትልከውን ዶላር አትጠቀምም ማለት ነው። የአንድ ቢሊዮን ዶላር አቻ የሆነው ሸመታ የምታከናወን ከሆነ ከቻይና ለቻይና የምትከፍላት ዩዋን ይሆናል። ኢትዮጵያም ለቻይና ቡና ኤክስፖርት ብታደርግላት ለቡናው የምትቀበላት ቻይና በዩዋን ይሆናል ማለት ነው። ስለዚህ ከዩዋን ትቀበላትና እዛው ለምታመጣበት ትከፍለዋለች ለዕዳ ክፍያ ተውለዋለች ማለት ነው። ይሄ ከረንሲ ስዋፕ አግሪመንት ላይ እንዳለው እንደማለት ነው። ሁለተኛ የምታገኘው ምንድን ነው? የምንዛሬ ዋጋ መዋዠቅ ላይ አሳስባት ይችላል ኢትዮጵያን። ለምን አሁን ዶላር እየተወደደ ብር እየተዳከመ በመጣ ቁጥር ምንዛሪ በጣም እየተለዋወጠ ነው። ልብ በሉ አንድ የአሜሪካ ዶላር ለመግዛት መቶ ብር ያስፈልግ ነበር ብለን እናስብ። ስለዚህ መቶ ብር ብቻ ነው የሚያስፈልገው አንድ የአሜሪካ ዶላር ለመግዛት። ብሔራዊ ባንክም ሌሎችም ለመግዛት የሚያስፈልጋቸው መቶ ብር ነው። አንድ የአሜሪካ ዶላር በመቶ 45 ብር መመንዘር የጀመረ ጊዜ ግን ያችን የአሜሪካ ዶላር ለመግዛት መቶ 45 ብር ያስፈልጋል። ከመቶ ብር ወደ መቶ 45 ብር ነው። ስለዚህ ዶላሩን ለመግዛት ብዙ ብር እያስፈለገ ነው የመጣው ማለት ነው። ደሞ ገንዘብ እየተዳከመ ዶላር እየጠነከረ መሄዱ ደግሞ አይቀርም። በዩሃን ከሆነ ግን ይሄ መዋዠቅ ይቀንሳል። ኢትዮጵያ የምታገኘው ድል ሁለተኛው ይሄን ነው። ምክንያቱ ዩሃን የዶላርን ያህል ፈጣን አደለም ባለ መገበያ ላይ በተለይ ደግሞ የቻይና መንግስት የሚቆጣጠረው ምንዛሬ ስለሆነ እንደ ዶላር በጣም የሚቀጣጠል ነው ተብሎ አይታሰብም። ስለዚህ የምንዛሬ መዋዠቅ ጫና ይቀንስላታል። ኢትዮጵያ ከተሳካ ሶስተኛው ከቻይና ጋር የሚኖራት የንግድ ግንኙነት ምክንያታዊ ይሆናል አሁን ኢኮኖሚያዊ ግንኙነት ምክንያታዊ ይሆናል ንግድም ከሆነ የውጭ ቀጥተኛ ኢንቨስትመንትም ከሆነ ምክንያታዊ የሆነ ግንኙነት እንዲኖራቸው ያደርጋል ይህም እድል ነው አራተኛው ለኢትዮጵያ የዕዳ ጫና እንዲቃለልላት ነው የሚያደርገው ለምሳሌ የዋን ከሆነ የዶላር ጉዳይ አይደለም ጉዳዩ ስለዚህ የመክፈያ ጊዜው መራዘሙ አይቀርም አሁን እዳው የሚከፈለው በአምስት ዓመት ከሆነ በዶላር፣ በይዋን ደግሞ አስር ዓመት ሊሆን ይችላል ስምምነቱ። ስለዚህ ለአስር ዓመት የፎታ ጊዜ እያገኘች ነው። ወለድ ይቀንሳል። በዶላር የነበረ ወለድና በይዋን የሚሆነው ወለድ ተመሳሳይ ላይሆን ይችላል፣ ይቀንሳል። ስለዚህ የዳ ጫና እየቀነሰላት ይመጣል። የዳ ጫናዋ ከቀነሰላት አሁን ፊች ሰሞኑን ባወጣውም ደረጃ ኢትዮጵያ ዳ መክፈል አቅሟ ደካማ ነው የሚባለው ለዛኮ ነው፣ ድርድሮችን አላሸነፈችም እየተባለ። ስለዚህ ቻይና ጋር ያለውን ድርድር በተወሰነ ብትፈታ የዳጫኗ እየቀነሰ ሬቷ እየቀነስላት ይመጣል ይሄ በሙሉ ዕድል ነው ለኢትዮጵያ ግን ስጋት የለበትም ማለት ደግሞ አይደለም ስጋቱ ምንድን ነው በቃ ቻይና ላይ ሞር ጥገኛ እንድትሆን ያደርጋታል ይዋን ላይ በ ዋን ፍለጋ ነገሩ በሙሉ ወደ ቻይና ሊሆን ይችላል በርካሹም በሙሉ ስለዚህ ቻይና ላይ በጣም ብዙ ልትለጠፍ ትችላለች ይሄ ደግሞ ለአይኤምኤፍ ለሌሎቹ አገር አገራቶች ደስተኛ ላይ አደርግ ይችላል አንዱ ስጋት እሱ ነው ሁለተኛው ያው ምንዛርም ክርክር አያጠውም ለምን አሁን ለምሳሌ ዩዋን ብዙ ብታከማች፣ አሁን በኋላ መገልጸላችሁ አንዳንድ ሀገራቶች ፓኪስታንን ጨምሮ እንደዚህ አይነት ችግር አለ። ብዙ ዩዋን ብታጠራቀም ኢትዮጵያ ያን ዩዋን እንደ ሪዘርቭ አድርጋ ከሌሎቹ ሀገራቶች ጋር ልትገበያይበት አትችልም። ይሄ እንደ ሪስክ ሊቆጠር ይችላል። ደግሞ በድርድር ወቅትም ደግሞ ቻይና አድቫንቴጅ ልትወስድባት ትችላለች። በዩዋን ከሆነ እዳሽ መከፊ ማንኛውም ኢትዮጵያ ውስጥ ያለ ፕሮጀክት ለቻይና መሰጠት አለበት የሚል ክርክር በኋላ ሊመጣ ይችላል። ይሄ ስጋት ሊሆን ይችላል። በቻይና ሳይድስ ምንድ ነው ቻይና የምታገኘው ድል ከተባለ መሰረታዊ የሚባሉ ጥቅሞችን ቻይና ታገኛለች። አንደኛው አሁን ቻይና እየፈለገች ያለችው ዶላር በዓለም ላይ ዶሚኔት እያደረገ አሜሪካ ዶሚኔት እያደረገች ስለሆነ ዩሃን ዶሚኔት እንዲያደረግላት ትፈልጋለች። ፓወር እንዲኖሩ፣ ለዚህ ደግሞ ዩሃን ዓለም አቀፍ መገበያያ እንዲሆን ትፈልጋለች። ስለዚህ ይሄ ህልሟ እንዲሳካ እያደረጋት ነው። ከኢትዮጵያ ጋር የሚኖራት በዩሃን የሚኖረው ግብይትም የዕዳ መክፈያ ሲስተምም ገንዘቡ አለም አቀፍ እንዲሆን እድል ይሰጣታል። ብዙ ሀገራቶች ለንግድ ገንዘቧን እንዲጠቀሙ ስለምትፈልግ ይህንን ቻንስ ነው ለሷ እድል ነው። ሁለተኛው መሰረታዊ ነገር ቻይና የምታገኘው ምንድነው? እደዋ እንደሚከፈልላት ማረጋገጫ ታገኛለች። ምክንያቱም በዶላር እጥረት ምክንያት ያልተከፈላት እዳ ዩዋን ከሆነ ግን በኤክስፖርት እንደሚከፈላት ታውቃለች። ስለዚህ እደዋ እንደሚከፈላት ማረጋገጫ ታገኛለች። በብሯም ቢሆን ዶላር ጠፋ አልጠፋ ሊባል አይችልም። በረጅም ጊዜ ይከፈላታል። ሶስተኛው ቻይና ፖለቲካዊ ምድል ታገኝበታለች። በተለይ ከኢትዮጵያ ጋር ስምምነት እየፈጠረች የምትመጣ ከሆነ ትልቅ አገር ስለሆነች ኢትዮጵያ በኋላ ከኬንያ ጋር ያላትን ፕሮሰስ እነግራችኋለሁ። ይሄ ሌሎች አፍሪካ ሀገራቶች የዋን ላይ መተማመን እንዲኖራቸው እያደረገ ይመጣል። ይህ ፖለቲካ ላይ ለሷ ዊን ነው። ደግሞ የረጅም ጊዜ ከኢትዮጵያ ጋር አጋርነት እንድትፈጠር እድል ይሰጣታል። ቢያንስ በኢኮኖሚ ጉዳይ ስለተገናኙ የረጅም ጊዜ ትስስር ይኖራቸዋል። ግን ስጋትም ደግሞ የለበትም ማለት አይቻልም ለምን ከተባለ አሁን የኢትዮጵያ ዕዳ ወደ ዩሃን ስለዞረ ብቻ ቻይና እዳዋ ይከፈላታል ማለት አይደለም። የኢትዮጵያ አቅም ይወስኗል። የማምረት አቅሞ ይወስኗል። የኤክስፖርት አቅሞ ይወስኗል። ስለዚህ ይሄ ስጋት ሊሆንባት ይችላል። እሱ ብቻ ሳይሆን፣ አሁን ቻይና ኮመን ፍሬምወርክ የሚባል አለ። አሁን በቅርቡ የኢትዮጵያ ብሔራዊ ባንክ ገዢም ቻይና የሄዱት ከቻይና ጋር ብቻ ለመደራደር ሳይሆን በአለም አቀፍ ፍሬምወርክ ውስጥ ነው። አበዳሪዎች አክት የሚያደርጉት አንዱ ከአንዱ ጋር እየተነጋገረ ነው አክትም ያደረጉት አሁን ቻይና ያለባትን ዕዳ በራሷ ገንዘብ ለማስከፈል ጣረች። ማለት ምንድን ነው ከኮመን ፍሬምወርኩ ለመውጣት እየሞከረች ነው የሚል ምስል ለአይምኤፍ፣ ለወርል ባንክ፣ ለጂቲዮን ሀገራቶች ለሌሎቹም እንደዚያ ምስል ይሰጥባታል። ስለዚህ በዚህ ጥሩ ያልሆነ መልክ እንዲኖራት ሊያደርጋት ይችላል። ይህም ስጋት ነው። የሌሎች ሀገራቶችስ ልምድ ምን ይመስላል ከተባለ ይህን ጉዳይ የሞከሩ ሀገራቶች አሉ። ለምሳሌ ኬንያ፣ ጎረቤት ኬንያ የስታንዳርድ ጎጅ ሬልዌይ የሚባል ግንባታ ነበራት ኬንያና ለዛ የሚሆን ብድር ከቻይና ወስዳለች በቢሊዮን ዶላሮች እና የዚህ ለዚህ ፕሮጀክት የወጣው ዕዳ ወደ ዩዋን እንዲለወጥላ ድርድር ውስጥ ነች። አሁን አክቲቭሊ በዓለም ላይ ዕዳዎቻቸው ወደ ዩዋን እንዲለወጥ አክቲቭሊ እያደረጉ ያሉት ኬንያና ኢትዮጵያ ናቸው። ከ2005 ጀምሮ ኬንያ ድርድር ውስጥ ነው ያለችው የከረንሲ ችግር ስላለባት ለዚህ ለሬልዌይ ግንባታ የወጣው ወጪ ወደ ዩዋን ይለወጥልኝ ወደሚል መታለች። ፓኪስታንም እንደዚያ ልምምድ ውስጥ ነው። ፓኪስታን ከ2018 ጀምሮ የቻይና ከፍተኛ እዳ አለባት። ቻይና ፓኪስታን ኢኮኖሚ ኮሪደር የሚባል ፕሮጀክት አለ። በዛ ብዙ ተበድራለች ፓኪስታን ከቻይና እና ከ2018 ጀምሮ ፓኪስታንና ቻይና የንግድ ግንኙነታቸውን በዮዋን እያደረጉ ነው እና ብዙ ነው የምታከማቸው። ፓኪስታን ወደ 20 ቢሊዮን ዩዋን አጠራቅማ እንደውም ሪዘርቭ ስላላት ከቻይና ባንኮች ከራሽያ ነዳጅ ምናም ትገዛበታለች። ይህ ልምምድ አለ። ግብፅም ከ2002 ጀምሮ ከቻይና ጋር ይሄ የከረንሲ ስዋፕ አግሪመንት አላቸው። 20 ቢሊየን መድበዋል፣ ተፈራርመዋል። ከቻይና የምትፈልገውን ኢምፖርት በእሱ እየከፈለች እየተጠቀመች ነው። ግን የከረንሲ ስዋፕ አግሪመንትን ያላቸው አንቺን በብርሽ እኔም በብሬ አይነት ነገር ነው እንጂ እዳሽን አይደለም ስምምነታቸው። ራሽያም እንደዛ ነች። አሁን ራሽያ ውስጥ 30 ከመቶ የሚሆነው የውጭ ምንዛሬ ክምችቷ የዋን ነው ራሻ ምክንያቱም ቀጥታ ከቻይና ስለምገዛበት ሞ ከ80 ፐርሰንት በላይ ንግዳቸው የሚያከናውኑት በየዋን ነው፣ በየራሳቸው ገንዘብ። ብራዚልም እንደዛው ነው። ከ2023 ጀምሮ ከቻይና ጋር እንደዚ ይትርልሽ ይባላት አርጀንቲና ከረሲ ስዋፓ ስምምነት አላቸው ግን ብዙ ሀገራቶች የሚያደርጉት ምንድን ነው? በዩሃንና በነሱ ገንዘብ ለመገበያየት ነው ጥረት የሚያደርጉት። የመጀመሪያው ሱ ስቴፕ እሱ ነው። ኢትዮጵያና ኬንያ ደግሞ እያሰቡ ያሉት ምንድ ነው? እዳችን ወደ ዩሃን ገልብጡልን ነው። ይሄ ስምምነት ከተስማሙበት እንደ አዲስ ነው፣ ለአለምም እንደ አዲስ ነው የሚሆነው። ለሁለቱም ሀገራቶች ድልና ስጋቱን አቅርቤላችኋል። ምናልባት መረጃውን የምትፈልጉት ከሆነ ብዬ ያቀረብኩላችሁ ኦፊሻሊ፣ በሁለቱም መንግስታቶች የወጣ አይደለም፣ ነገር ግን ስብሰባዎች ላይ የተነሳ ነው እና ብዙ ሚዲያዎች ላይም እንደ ዜና እየወጣ ነው። እሱን ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖሚስ ቪላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።